አቶ ታምሬ ኤርሚያስ የሀዲያ ዞን ወጣቶችና ስፖርት መምሪያ ምክትል ኮማንደር ዘውዱ ዱኖሮ በማዕከላዊ ኢትዮጵያ ክልል የሀዲያ ዞን ሆሳና ማረሚያ ተቋም ኃላፊ አቶ ኃይሌ እስጥፋኖስ በሀዲያ ዞን ወጣቶችና ስፖርት መምሪያ ስፖርት አደረጃጀትና ፋሲሊቲ ሊማት ዳይሬክተሬት ቡድን መሪ ዶክተር ፍራንሲስ አቡዬ የሀዲያ ዞን ኢንተርናሽናል ተኳንዶ ፌዴሬሽን ፕሬዝዳንት አቶ ዴታሞ ጡምደዶ ደዶ የሀዲያ ዞን ወርልድ ተኳንዶ ፌዴሬሽን ፕሬዝዳንት፣ አቶ ፍሳ ታደሰ የሀዲያ ዞን ማህበረሰብ አቀፍ ስፖርት ማህበር ምክትል ፕሬዝዳንት፣ አቶ ብራኑ ፈንታዬ የሀዲያ ዞን ማህበረሰብ አቀፍ ጤና ስፖርት ማህበር አቃቤ ነዋይ፣ የእለቱ ተጋባዥ አሰልጣኞች፣ እንዲሁም ዛሬ የፕሮግራማችን ማዕከል የሆናችሁ የሆሳዕና ማረሚያ ተቋም የህግ ታራሚዎች፣ ክቡራትና ክቡራን በቅድሚያ የከበረ ሰላምታዬን እያቀረብኩ የማህበረሰብ አቀፍ ጤና ስፖርት ማህበር በሀዲያ ዞን ወጣቶችና ስፖርት መምሪያ የስፖርት አደረጃጀትና ፋሲሊቲ ልማት ዳይሬክቶሬት ስፖርትን ህዝባዊ መሰረት የማሳዝ እቅድ አንድ አካል ሆኖ የተደራጀ ማህበር ሲሆን አላማውም ማህበረሰቡ ከስፖርት ማግኘት የሚገባውን የጤና ጥቅሞች ሁሉ ያለ ልዩነት እንዲያገኝ ለማስቻል ስፖርትን በመጠቀም በማህበረሰብ ውስጥ ጤናና ደህንነትን ለማስፈን ማህበራዊ አካታችነትን ለማጎልበት እንዲሁም የአካልና የአእምሮ ጤናን ለማሻሻል እና በማህበረሰባችን ውስጥ ስፖርትን ባህል በማድረግ ማህበረሰባችንን ከተለያዩ ተላላፊ ካልሆኑ በሽታዎች ለአብነትም ከደም ግፊት፣ ከስኳር በሽታ፣ ከልብና የደም ስር ህመሞች፣ ከመጠን በላይ ውፍረት የአእምሮ ህመም፣ እንዲሁም ከጭንቀትና ተያያዥ ችግሮች ተጠብቀው እንዲኖሩ በማስቻል ተጋላጭነታቸውን መቀነስ ነው። ይህንን ስራ የምንሰራው ማህበረሰባችን በሚኖርበት በተለያዩ ሁኔታዎችና በተለያዩ ማህበራዊ መሰረቶች ማለትም በትምህርት ተቋማት፣ በሃይማኖት ተቋማት፣ በማረሚያ ተቋማት፣ በፋብሪካዎች፣ በተለያዩ መንግስታዊ እና መንግስታዊ ያልሆኑ ድርጅቶች፣ በእድሮች እና ወዘቴ ሲሆን ማህበሩ ለዓላማው ስኬት ከተለያዩ አጋሮች ጋር ማለትም ከተለያዩ መንግስታዊ እና መንግስታዊ ያልሆኑ ተቋማት ከንግዱ ማህበረሰብ ና ልማታዊ ባለሀብቶች ከማህበረሰቡ እና ከስፖርቱ ቤተሰብ ከተለያዩ የስፖርት ፌዴሬሽኖች እና ማህበራት ጋር በቅርጅት ይሰራል። በዚሁ መሰረት ማህበሩ ከተመሰረተ በአጭር ጊዜ ውስጥ ለመጀመሪያ ጊዜ ዛሬ በሆሳዕና ማረሚያ ተቋም ከእናንተ ጋር የጀመረውን የማስ ስፖርት በቀጣይ በሌሎች ማህበራዊ መሰረቶችም ላይ ማድረጉን የሚቀጥል ሲሆን ለዚህ መርሃ ግብር መሳካት የተባበሩንን በሙሉ በተለይም የሀዲያ ዞን ወጣቶችና ስፖርት መምሪያና፣ የተቋሙን ኃላፊዎችና ባለሙያዎች ሙሉ ጤናው የሆሳዕና ማረሚያ ተቋም ኃላፊዎችን ጤና ውሃና ባለቤቱን ገራ ዳየ ለርቃሎን የዛሬውን ተጋባዥ አሰልጣኞች እና ማኅበራት እንዲሁም የማህበራችንን ስራ አስፈጻሚ ኮሚቴ አባላት በተለይም አቶ ፍሳ ታደሰ፣ ምክትል ፕሬዝዳንት አቶ ብራኑ ፈንታዬ፣ የማህበሩ አቀባበናይ ከልብ እያመሰገንኩኝ እናንተም ዛሬ የተጀመረውን የጋራ ስፖርት የአንድ ቀን ኩነት ብቻ እንዳልሆነ በመገንዘብ ቀጣይነት ያለው የአካል ብቃት እንቅስቃሴ ማድረግን በይል በማድረግ የዘርፈ ብዙ ፋይዳው ተቋዳሾች እንድትሆኑ በማሳሰብ መልካም የእንቅስቃሴና የመዝናናት ጊዜ እየተመኘው የሆሳዕና ማረሚያ ተቋም ኃላፊ የሆኑትን ምክትል ኮማንደር ዘውዱን መልእክት እንዲያስተላልፉና የዛሬ የክብር እንግዳ የሆኑትን አቶ ታምሬ ኤርሚያስን እንድጋብዙ በክብር ጋብዛለሁ። ምክትል ኮማንደርን በክብር ተቀበሉ። እናመሰግናለን። ታራሚዎች ሰላም ናቸው። እግዚአብሔር ፍታ።